ዜና ጤና፣ በያላችሁበት ይሁን። የተከበራችሁ የኢፌዴሪ መከላከያ ሠራዊት የኢትዮ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ቆይታችሁ ከኛ ጋር ይሁን። የመከላከያ ፋይናንስ ስራ አመራር ዘርፍ በ2017 በጀት አመት ስኬታማ ስራዎች መስራት መቻሉን ገለጸ። በውይይቱ ላይ ከመከላከያ ፋይናንስ ስራ አመራር ዘርፍ ና ከሁሉም የሰራዊታችን ክፍሎች የተውጣጡ የፋይናንስ የግዢ የበጀት የንብረት አስተዳደር ና የሌሎችም ክፍሎች አመራሮች ና ሙያተኞች ተገኝተዋል። በዚሁ አመታዊ የስራ አፈጻጸሙ ውይይት የመክፈቻ ንግግር ያደረጉት የመከላከያ ፋይናንስ ዘርፍ ሚኒስቴር ዴኤታ ወይዘሮ ማርታ ሉጂ በበጀት አመቱ በፋይናንስ በበጀት በግዢ በንብረት አስተዳደር ና መሰል ስራ መስኮች የመንግስትን አሰራር በመከተል በርካታ ስኬታማ ስራዎች መከናወናቸውን ተናግረው የዘርፉ የስራ አፈጻጸም ከጊዜ ወደ ጊዜ እያደገ ና እየዘመነ መምጣቱንም አስታውቀዋል። የስራ ውጤታማነት የሚረጋገጠው የሰው ኃይልን ማስተማር ና ማብቃት ሲቻል ነው ያሉት ወይዘሮ ማርታ ልውጂ በማዕከልም ሆነ በተዋረድ የሚገኙ ክፍሎች ያላቸውን የሰው ኃይል አቅም ለማሳደግ ስልጠና በመስጠታቸው ምስጋና አቅርበዋል። የኤሌክትሮኒክ ግዢ ስርአትን በተለያዩ የሰራዊታችን ክፍሎች በተጠናከረ ና በተደራጀ ሹባብ መተግበር መቻሉን የገለጹት ወይዘሮ ማርታ ሉጂ ለወደፊትም ተጠናክሮ እንደሚቀጥል ነው የተናገሩት። የመከላከያ ፋይናንስ ስራ አመራር ዘርፍ በተመረጡ ክፍሎች በሚቀርቡ የስራ ሪፖርቶች በኢንስፔክሽን ግኝት በዘርፉ የ2018 ዓ ምት እቅድና ተያያዥ በሆኑ ጉዳዮች ዙሪያም ውይይቱ እንደሚቀጥል ተጠቁሟል። ለፈተናዎች የማይበገር ዘመናዊ ሰራዊት ተገንብቷል ሲሉ የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም አስታወቁ። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም በስድስተኛ እዝ ማሰልጠኛ ማዕከል ተገኝተው ስልጠናቸውን በመከታተል ላይ ከሚገኙት አመራሮች ጋር ለውጤታማ የግዳጅ አፈጻጸም መሰረት በሚሆኑ ርዕሰ ጉዳዮች ዙሪያም ተወያይተዋል። ሌተናል ጀነራል በላይ ስዩም ክብራችንና ማንነታችን ለሆነችው ኢትዮጵያ ችግርን ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል አመራር መገንባት እንደሚገባም ገልጸዋል። የሚመራውን ኃይል ለቀጣይ ተልዕኮ በማዘጋጀት ለዓላማው የጸና ትጉህ፣ በየጊዜው የሚያጋጥሙትን ችግሮች እየፈታ የሚሄድ በራሱ የሚተማመን መሪ መሆን እንደሚገባም አመላክተዋል። ሌትናል ጀነራል በላይ ስዩም ጽናት ያለው ከዓላማው ዝነፍ የማይል የአሃድን ስነ ልቦና በመገንባት መሰናክሎችን የሚያልፍ ለሚያጋጥሙት ችግሮች መፍትሄ የሚሰጥ ስራዎችን በእቅድና በፕሮግራም የሚመራ ለዓላማው ጽኑ የሆነ በጀግንነት የሚዋጋ የተሰጠውን ተልዕኮ አዳብሮ የሚፈጽም ሀገር ወዳድ አመራር ተፈ ተፈጥሯልን ብለዋል። አመራሩ በጀግንነቱ ለተተኪዎች አርአያ በመሆን በሀገራችን የተሰሩትን የጀግንነት ታሪክ በማስቀጠል አዲስ ታሪክ ማስመዝገብ የሚችል ወጣት መሪዎችን መገንባት መቻሉንም ነው ያብራሩት። ዓላማ የሌላቸው የሀገራችን ጠላት የሆኑት ሽብርተኛው ሸኔና ጽንፈኛው ቡድን ሕልማቸው የከሸፈና ያቀዱት ሀገርን የማተራመስ አጀንዳ በመከላከያ ሰራዊታችን ብርቱ ክንድ እየተደመሰሰ የማያዳግም እርምጃ እየተወሰደባቸው ይገኛልም። ይህም ተጠናክሮ ይቀጥላል ብለዋል። የሴቶችን ውሳኔ ሰጭነትና የአመራር ብቃት ማሳደግ ለተቋሙ እድገት ሚናው ከፍተኛ መሆኑ ተገለጸ። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት የ2017 በጀት አመት የተቋሙ ሴት አደረጃጀቶች የስራ አፈጻጸም ምን እንደሚመስልም ተመልክቷል። ምን ታቅዶ ምን ተሰራ የሚል የውይይት መንፈስ በነበረው በዚህ መድረክ በርካታ ሀሳቦችም ተነስተዋል። የተቋሙ ሴቶች ከሌላው ጊዜ በበለጠ በስልጠና በማህበራዊ ጉዳይና ለማህበረሰቡ ድጋፍ በማድረግ በአጭርና ረጅም ጊዜ ስልጠና ራስን በትምህርት በማብቃት ኃላፊነትን ሲሆን በአግባቡ በመወጣትና በየጊዜው ወደ አዳዲስ ኃላፊነት በመምጣት አበረታች ለውጦች መታየታቸውን ተገልጿል። ከውይቱ ተሳታፊዎች መካከል አስተያየታቸውን የሰጡት ሌትናል ኮሎኔል አሰገደች ጋቸና ና ሻምበል አስናቀች አብነት ከጊዜ ወደ ጊዜ የሴቶችን አቅምና ብቃት ለማሳደግ እየተሰራ መሆኑን ገልጸው ወደፊት እንደ ክፍልም ሆነ እንደ ተቋም ከዚህ የተሻለ አኩሪ ተግባር ለመስራት ዝግጁ መሆናቸውንም ተናግረዋል። ኮሎኔል ሰብለ ሙልጌታ፣ ሻምበል እመቤት ጌታቸውና ወይዘሪት ለምለም ደቦጭ በስራ ተጾታ በተግባቡ ታረጋውያንን በማገዝና የመሰል ማህበራዊ ጉዳዮች በርካታ ስራዎች መሰራታቸው የተገለጸ ሲሆን በተለይ የህጻናት ማቆያ የተገነባባቸው የተቋሙ ክፍሎች የሴቶችን የቤት ውስጥ ጫና በመቀነስ ሴቶች ትኩረታቸውን ተቋሙ በሰጣቸው ቁልፍ ተግባር ላይ ብቻ እንዲያደርጉ መቻሉም ተገልጿል የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሆላገርሽ ድረስ የሴቶችን ብቃት ለማሳደግ የውሳኔ ቁርጠኝነታቸውንና የአመራር ጥበባቸውን ማሳደግ የተቋሙን አቅም ማሳደግ በመሆኑ ለነገ የማይባል ተግባር ነውም ብለዋል ሌሎች አጋዥ አካላት ስፈልጉም የሴቶች ጉዳይ የጉዳዩ ባለቤት በመሆናቸው በራሳቸው በሴቶች እንዲፈታ የተቋሙን ሴቶች በበጀት አመቱ ያከናወኑትን ስራ አበረታች ቢሆንም ወደፊትም ሙሉ አቅማቸውን ተጠቅመው ከዚህ በላይ መስራት እንደሚጠበቅባቸውም አሳስበዋል። ከውጭ ህዝባዊ ውይይቶችና ኮንፈረንሶች ሰላምን ለማጽናት ወሳኝ ሚና እንዳላቸው ተገለጸ። ከደቡብ ሱዳን የተለያዩ ግዛት የተውጣጡ ወታደራዊ አመራሮች፣ የጸጥታ ኃይሎችና የሲቪል ማህበረሰብ ተወካዮች ከዩናሚስ የበላይ ኃላፊዎች ጋር በጸጥታ ዙሪያ አመታዊ ኮንፈረንስ አካሂደዋል። የዩናሚስ ዌስተርን ኢኳቶሪያል ቀጠና ስምሪት ኦፊሰር ኃላፊ ተወካይ ሚስተር ኢማኑኤል በአካባቢው ያለው ሰላም ለማጽናት ሁሉም የጸጥታ አካላት የላቀ ድርሻ እንዳላቸው ጠቁመው ዩናሚስ በደቡብ ሱዳን ሰላምን ለመገንባት እያደረገ ባለው ተቋረጠ ሰላም የማስከበር ሂደት አጠናክሮ ከማስቀጠል በተጨማሪ ከጸጥታ አካላቱ ጋር በሰላምና ጸጥታ ዙሪያ መወያየት ለህብረተሰቡ ሰላም ማግኘት ላቅ ያለ ጠቀሜታ እንዳለውም አስረድተዋል። የደቡብ ሱዳን የመከላከያ የሰራዊቱ ስነ ልቦናና ስነ ምግባር ኃላፊ ሜጀር ጀነራል ዴንግ ኮይት የደቡብ ሱዳናውያን ዜጎች ሰላም ለማረጋገጥ የኢትዮጵያ ሰላም አስከባሪ ሰራዊት በቀጠናው ትልቅ ዋጋ እየከፈለ እንደሆነ ጠቅሰው በዚህም የተጣለበትን እምነት በስነ ምግባር ኃላፊነቱን መወጣቱ በቀጠናው የተሻለ ሰላም እንዲኖር ያስቻለ በመሆኑ የዚሁ ቀጠና ስኬታማ ተልዕኮ አፈጻጸም ለሌላው ተሞክሮ መሆን እንደሚገባውም አስረድተዋል። ኮንፈረንሱ ለሲቪል ማህበረሰብ የህግ ከለላ መስጠት፣ ለህጻናት ጥበቃ ማድረግ፣ ጾታዊ ትንኮሳ መከላከልና በአካባቢው ያሉት የጸጥታ አካላት በቀጠናው ከተሰማሩ የሰላም አስከባሪ ኃይሎች፣ መንግስታዊና መንግስታዊ ካልሆኑ ዓለም አቀፍ ድርጅቶች በትብብር እንዴት መስራት እንዳለባቸው ግንዛቤ የሰጠ ነው። ሃያ አንደኛ ሞተራይዝድ ሰላም አስከባሪ ሻለቃ አመራሮች በኮንፈረንሱ ተሳትፈው ስለ ውጤታማ ተልዕኮ አፈጻጸማቸው ሀሳብ ከማ ከማቅረብ በተጨማሪ የሞተራይዝድ ሰላም አስከባሪ አባላቱ ኮንፈረንሱ በሰላም እንዲጠናቀቅ አስፈላጊ የጸጥታ ጥበቃም አድርገዋል። የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበር። በያላችሁበት መልካም ጊዜ ይሆንላችሁ።